እዚህ ላይ ማድረገው እንደዚህ እኮ አድርጌ እስተዚህ የሚደርስ ባድረግ እንደ ከበርቲ አለ ሸባ ነበር ወን ማና ነበር መሆን። ግን ይህም ቢሆን አይከፋል። እኔ ላይ ሁሉም ያምራል፣ ሁሉም ያምራል እኔ ላይ። ተሸመለቅ እንግዲህ ለፈትሽ እንዲሁ እንዲህ ያለ መልክ ያወጣው ከመቼ ወዲህ ነው? እንዲህ አበባ የመሱ የተንቆጠቆጠው? ሰሞኑን ነው ተለወጥኩ ይመስለኛል። የራሴ ሰውም ሲያይ ለወጣለሁ

ረተበአለም ያማል የውልስስምሰባ ከሆነ አፍህን እንጂ ልብስህን ማን ያለው? አፍ እኮ ነው እዚህ እኮ አፍህን ወስፍ አፍም ልብስም እኮ ነው ችግሩ። ተውስጥም ቢሆንም ግን ደግሞ አፍንም ልብስንም ታሳመሩ። ሌላውማ እኮ የውስጥን ማን ያውቃል? ጊዜ አይደል ብቻ የለም ያውቀው የውስጥን የልብን ማን ያውቃል? እን ይባላል በትክክለኛ አጠራት ፌደራል ይባላል። ፌደራል ሰዎች ጋር አሁን ያልከው አንድ አይልም። ምን ልዩነት አለውና ነው? አይገኝ እዚያ ቅር ቅር አለ። ምን ምን የሆነ ነገር ደስ አይለኝም።

አንች እንዴትም ዘይት ተቀደሽ እና ቀር ላተቀረኝአሰተኛው ቀንቶ ይህ እንዴት ያለ ነገር ነው። አያ ዘይቱን ሰው ለወጡ አርጎ የሚቀምሰው አል አን ምሽት ተመልቶ ምላይ ወፈር ይደረጋል። ዘበናዊ ምሽት ነው። ግን አሁን ተንቺ

ልሂድና እስቲ ደግሞ አያሌው ጋራ እንሄድና እስቲ እዚያ ውለን እንምጣ። በል እንግዲያማ፣ በል ታገኘን ነው። እንዲያውም በል ይቅናችሁ። አንድ አንድ ብናገኝ ያው አስማማ፣ ያው ደግሞ ታጣችሁ እዚያ እንዳትዞሩ ነው ማለት ምን ያው ለሁለት ለሁለትማ እንኳን አንድ ለሁለት እንኳን እንዲያው አንድ አንድ ብናገኝ ብለን ነው። ያቺ መሬት ያንቺቱንም በበትንባት ልጅ። በል እንግዲያስ ይቅና

እንብዬ ነው እንጂ እዚያ ስለምታወቅ በዱላ ልበለው ምናምን ስለ በርቅ ጨርሰዋለሁ ሲለኝ፣ እንዲያ ነው እዚያ ነው እዚያ ነው መታ። እንዴት ነው ነገሩ? ዋዛ ብለኸው ነው እንዴት ነው ነገር፣ አለሙን ረስተዋል መሰለህ። አንተስ እንዴት ነው ነገር? ዛሬ ሄድልና ልናመጣው መስለ ምርጥ ዘሩ እና ዛሬ ምን ጉዳይ ኑሮህ ነው? ቆይ አይደለም፣ ስብሰባ አለ ብለህ ነው ያሉት ከቤት የወጣህ። ዛሬ ምን ስብሰባ ነው እኛ የማናውቀው ስብሰባ? ከተማ ለህ አላልከኝም? ከተማዬ እንትን፣ አዎ ስብሰባም ከተማም እንትን፣ እውነቱን ነው ተርቆ ቆጅና የብላ አሁን እርቀ የ ለ ያን ሰው እና ያን ሰው እጅ አስታርቅና ጠበቅ ያለ ነው መሰለኝ ነገሩ። እሱን እንዲያ እንዲያ ብዬ ደግሞ ስብሰባ አለብኝ። ሌላ ደግሞ ተዚሆን እና ተፌደራል ጠርቶኝ ጉዳይ አስፈጣሚ ትሆናለህ ነው። ምን ምን አበለውኛል እንጃ። ብቻ እና ምን አስተዳደሩ እያለ ቀበሌው፣ እንደት አንተ ምን ምን ቤት ነህ? እንጃ። ዝም ብለው እኔን ይወዱኛል። ብቻ አሁን እንዲህ ያለውን አይረባ ወሬ ትሆና መሬቱ ይህንን እንኳ ባይሆን ሁለት ጊዜ እየተዘመረ መንደር እኮ ረፍታ አሁን ዘር ጠፍቷል። ይኸው አንድ ሁለት አንድ ለሁለት ነው አሉ የሚሰጥ እባክህ ነው እንሂድና እናምታው። እንዲያ ነው እኮ አንተ እንዴት ነው አመጣ አቻሚ ሆነኝ አጥቼ ነው። እኔ ያባዲ ማጥቶ አንተ ደና ገጥሞሃል። ደንበኛ ሰው ሁነኛ ሰው አግኝተሃል። እኔማ ይኸውልህ አርባን ሲጀመረ እባክህን እናምታ ነው ባጊሜ ነው ደንበኛደብ የሶስት አራት ጊዜ ብዙ ተገናኝተናል። ብቻ እና እንዲህ ጊዜ የእኔ ያን ነገር ተወው። አሁን የምን አ አፌ ሁላ አምሳ የቱን ብር ሽጉጥ ያደርጋል ደግሞ ነው እሱን ደግሞ እምቢ ብሎ መቅረቱ እና ይቅር ነው የምትለኝ? ማልደን ነገር ብለህ በዶሮ ጭኸት በዶሮ ጭኸት ወይ ተስብ አንተ መፈረም አለበት ተብሏል እኮ። ነው ምንህን? እንዴት ነው ነገር? ነገ ይሁን ዛሬ ታልሆን ሁን እኮ ያን ግራ ገባኝ። መሬቱ እዚያው ባዶ የክረም እንጂ ሰው፣ እኔ እኮ የተጠቃቀምን መስሎኝ ነው እንጂ ሰው ጋር መሆኑ እኮ አልጠፋኝም። አያሌው ምን አረ፣ ለብቻ አይሰጥም ተብሏል። ሁለት ነው እባክህ። እኔ መገኘት አይደለም ነገ፣ ልቡ ሸፍቷል። ምን ማረግነኛ ይመጣብኝን ተሱ ነው እንጂ